ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነገራችሁ እፈልጋለሁ። የቀን በቀን ውሌ ብታቁት፣ ሆነስትሊ የቀን በቀን ውሌ ብታቁት እና ብትረዱኝ እላለሁ። አንዳንድ ሰው መረዳትም አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ላይክ ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም፣ እውነት ለመናገር ምንም። ለምንድን ነው ኤኒዌይስ፣ ጉረኝነት ከመሰላችሁ እንግዲህ ያው የናንተ መነጸር ነው። መነጸራችሁ እንግዲህ ላወልቅላችሁ አልችልም። ይኸው፣ ሁሉም ሰው እየራሱ መነጸር አለው። እነዚህ ቦዲ ጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ፣ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሌ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን፣ እምቢ እያልኩኝ ሙሉበት ነው፣ ኖኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ኤንድ ቱኤፍ ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የአስር ሚሊየን እንትን ቪዲዮ ለቃችሁ ነበር፣ አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች፣ በጣም ብዙ እርዳታ ድርጅቶች፣ በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ስመጣኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ ኤንድ አይ ሚን በጣም ደስተኛ ነኝ፣ ሰዎች መጥቶ ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ። አለ ላይቭ ገብታችሁ ቼክ አድርጉ። አይ ዋዝ ሃፒ አይ ዋዝ ቬሪ ሃፒ። ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ፣ መሮጥ እፈልጋለሁ ምናምን ኦልሶ። ምን ያደርገዋል ይሄ መሰላችሁ እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር ምናምንም ወይም አስባችሁት ነው እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ። በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያደረኩኝ እንደሆነ ሳያስቡት ማለት ነው፣ እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናገዳቸው። ይኖ ሶስት ሰው አራት ሰው አምስት ሰው አስር ሰው ማስተናገድ እችላለሁ፣ ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ። አሁን ያለሁበት ደረጃ ነው እንግዲህ ይሄ። ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ፣ እውነታ ይሄ፣ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ሀይለ ገብረ ስላሴ የታላቁ ሩጫ አዘጋጅ ማለት ነው፣ ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያያዝክ? ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም። አውጡኝ አልኳችሁ፣ አትሰሙኝም እኔ መወዳደር አልፈልግም ተውኝ። አይ ዶን ኬር ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ ገባቸዋ። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ። እና ለሴፍቲ አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ኳልኩሌት አድርጌ ኦኬ በስነስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ፣ ሁለተኛ ነገር ደግሞ መዝናናት አለብኝ፣ ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ ኦፍኮርስ። ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ? አቅሙ አጣለሁ ማለት ነው ገባቸው አለ። አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። ይህ ነው እናቴ ያለችኝ፣ እሱ ነው አባቴ ያለኝ፣ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማዕት ሰዎች አሉ። ይህ ነው እናንተ ደግሞ እናንተ ሰዎች አታስፈሩኝም፣ ባይዘወን ልንገራችሁ፣ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያደረገ ተወዳደረ፣ ያ ሳይዝ፣ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ። ደግሞ ተራ ቲክቶከር ላይ አውጡኝ፣ ከዛ ሁሉ ነገር እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቱበር ዩቱበር ነኝ፣ ስም ስጡኝ የፈለጋችሁ ስም ማውጣት ትችላላችሁ፣ ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ